ይወዳታል። ዛሬም ደግሞላታል እንደሚወዳትም ገልጾላታል። ወድሻለሁ ብሏታል። እንግዲህ መጀመሪያ ማለት ነው። እንግዲህ አባያ ደግሞ አማራ ጣት ማለት ነው። እንዳያችሁት አባያውን መጀመሪያ የለበሰችው አባያ በጣም ውድ ነው። በጣም ያምርባታል። ከዛ በኋላ ጥቁሮቹ ደግሞ አልፈልግም አለች። እሱ ግን ያው አውቀው ነው ያው ቅናሹ ሊገዛላት እሱ ትወዳለች ብሎ ነበር። ግን ያውቀው ነው እንጂ ያውድ እንደሚገዛላት ነው የምታውቁት። የምትወዱ ሰው ጥሩ ነገር ጥሩ ነገር ስትገዙ ነው የሚያምረው ማለት ነው እና እንግዲህ ዛሬ አበያ መርጣ የወደደችውን ወሰደች እላቸዋለሁ፣ የወደደችውን እሷ የመረጠችውን ወሰደች እላቸዋለሁ። በነገራችን ላይ ቆንጆ ቆንጆ ያለ ነበረ ያ ሞገሳት ነበረ። በነገራችን ላይ ፈኪዬ ቆንጆ ሰው ናት፣ በጣም ፈገግ ያለች በጣም ውብ የሆነች ልጅ ናት ማለት ነው። በዛ ላይ አህመድም ማሻአላህ በጣም ሁለቱም ደግሞ አንድ ነው የሚያስኬዱት ማለት ነው። በይዘዊ አንድ ላይ ቢሆኑም ምንም የሚወጣባቸው ነገር የለም። ሁለቱም አንድ ላይ ናቸው ደስ የሚሉ ኢማን ያላቸው። ማሻላህ ተባረካላ። ፈገግታቸውን ምናቸው በጣም ያምራልላቸው። እኔ እንጃ ቃላት ያንሰኛ በጣም ነው ደስ ያለኝ። ማለት ነው አመላልሳት እንደ ጉድ ማለት ነው። የቀያየረች የቀያየረች አበ አሁን አመላልሳት። እሱ ቅናሹ ነበር ልትገዛ የፈለገው እሷ ግን አልገዛም ብላ ነቃችበትና ውድ የወደደችው መጀመሪያ ሁን ለእሱ ገዛ እችላቸዋለሁ። እና ከዛ በኋላ ደግሞ ጫማ ስ ጫማ ግዛልኝ፣ ጫማ ያስፈልገኛል፣ ጫማ ያስፈልገኛል፣ ጫማ ግዛልኝ አለችው። ጭራሽ ጭራሽ አላት እሱ ደግሞ እኔ ነኝ ጥፋተኛ እቤትሽ የፈለኩትን ገዝቼ ብወረውርልሽ ስንትወስድ ስጦታ የሆነ የነበረ አላት። ከዛ ያው እሷንም ያው በኋላ መግዛቱ አይቀርም እንግዲህ። አሁን ግን አብያው ብቻ ነው የገዛላት እና እስቲ ምን አያችሁ? በእነዚህ ልጆች ምን ተማራችሁ? ደስ አይሉ ፈገግታቸውን፣ ኢማናቸውን፣ አለባበሳቸውን እንደገና ደግሞ ያላቸው ፍቅራቸውን እንደዚህ ሲገላለጹ እንደዚህ ሲነጋገሩ። በነገራችን ላይ ፈኪ ማለት ነው ፍክክ ያለች እንደ ስሟ የፈካች ናት። የፈካች የፈካች ታውቃላችሁ፣ ፍክክ ያለች ልጅ ናት ማለት ነው። በጣም ጥሩ ልጅ አስተዋይ ልጅ ናት ማለት ነው። ብዙ ነገር እንግዲህ ፈኪና አህመደው ብዙ በጎነት የሰሩ ነበረ ብዙ ቁራኖችም የልጆች ብዙ ነገር ሸልመዋል። እኔ የተከታተል ነበረ በይዘው ስ ቪዲዮን አንሰራሁም፣ እንጂ ብዙ ነገር የተከታተልኳቸው ነበረ፣ ግን ቪዲዮን አንሰራሁም ነበረ። ግን አሁን እስቲ ለምንድን ነው ማንሞክረው? ለምንድን ነው ማንሰራው? እስቲ ልያቸው ብዬ እነሱ ጋር ተነሱ መጣሁ። ዛሬ ላቸኋለሁ ያ ሁሌ በአልሚዬ ና በሪታ የሰራሁ ነበረ። ያው እነሱም ባሉ እስቲ ሷ ንያት ብዬ እያሳለነ መስኪን መክረው ብዬ አለው እና በጣም ደስ የሚል ንንጃ ልነግራቸው አንችልም፣ ማለት ነው። ሁለቱም ፈገግታቸውን ፈኪር ደግሞ የኔ እናት የኔ ቆንጆ በጣም ነው ምናም መሰግንሽ፣ በጣም ጥሩ ልጅ ነሽ፣ በጣም የሰው የዋህ ነሽ። በቃ የዋህነትሽ ምናምንሽ በጣም ያስጎምጃል ማለት ነው። በጣም ነው ያስጎምጀው እና ያው ደጋግሞ ደግሞ እወድሻለሁ ብሏታል። ደጋግሞ ማለት ነው። በጣም ቆንጆ ነሽ ያለ ደግሞ ያሞገሳት ነበር። ሴት ልጅ ደግሞ ወንድ ልጅ ሲያሞገሳት በጣም ደስ ይላል፣ የሌለ ፈገግታ ይጨምራል ማለት ነው። እሷም ደግሞ በዚህ ሰሞን ምንድን ነው ቆንጆነሽ ነሽ ቆንጆ ነሽ ማለት አበዛኸው ምናምን አለችው ማለት ነው። ያው ይገባታል ማለት ነው። እንግዲህ መጀመሪያቸው እንግዲህ ያሳምርላቸው። ማሻአላ እኔ አንድ ላይ ቢሆኑ እንግዲህ ውቦች አንድ ላይ ሆነው ያው አይታችኋል። ሰዎች አምሮባቸዋል። በዛም ቀንም እንደዚህ ታፕሌት አድጊያቸው ነበረው ሁለቱም ማለት ነው። እና ቤተሰቦች እስቲ የዛሬ ቪዲዮን ይሄ በፈኪና በአህመዶ ነው የመጣሁት እላቸዋለሁ። እናንተ ሚስት የተሰማችሁ አስተያየት ኮሜንት ላይ በማስቀመጥ እስቲ እውነት ፈኪና አህመድ አንድ ላይ የሆኑ አይሆነስ በማለት ልብሱን ደግሞ ከወደዳችሁ ደግሞ ሁላችሁም ደግሞ እንግዲህ ገብታችሁም እናንተም እንግዲህ ሼር በማድረግ እናበረታታቸው ማለት ነው። እንግዲህ መቶ ሺህ እንድትገባ ብሎ እየሰሩ ነው ማለት ነው። እንግዲህ እኛም ናበረታታቸው፣ እነሱም እኛም ያበረታቱን ማለት ነው። ባለው ነገር እኛም ይቀላቅሉን ማለት ነው። እንግዲህ እንደምታዩት ፈገግታቸው ምናቸውን ማሻአላ ተባረካላ ጨምረዋል ማለት ነው። አበያ ደግሞ ያው ውብ ነው የሴት ልጅ ውብ ናት ማለት ነው። አበያ ማለት በጣም ግርማ ሞገስ የሆነ አበያ ነው ማለት ነው። በነገራችን ላይ በጣም ነው የሚያምረው። በጣም ነው ልነግራችሁ አንችልም ማለት ነው። ወቅ ፈገግታዋ ምናምን ሁሉም ጨምሯል። እና የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ጊዜ፣ መልካም ቀን ይሁን ላችሁ። ባይ ባይ፣ እወዳችኋለሁ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ማለት ነው። በሌላ ቪዲዮ እስከ ስንገናኝ መልካም ቆይታ።